ዛሬ ደግሞ በትሁት መጥቻለሁ ማለት ነው። እንግዲህ የካሌብን አባት ያገተቻቸው ያሳገተቻቸው ራሷ ጤና ናት ማለት ነው። ጤና ሀብት ንብረቱን ስለምትፈልግ እንግዲህ ካሌብን ፍቺኝ፣ አልፈልግሽም፣ ውጪልኝ ከህይወቴ ብሏት ነበር። እሷ ግን አትፈልግም ማለት ነው። የምትፈልገው ምንድን ነው? ከዛ ቤት ውስጥ ንብረት ተቀብላ በስሟ ቤቱንም ያለውን ንብረት የሽማግሌውን ተቀብላ ከዳኒ ጋር መኖር ነው የምትፈልገው። ዳኒን እንግዲህ ለካ ካሌብ የምትለው ወንድሜ ነው ነው የምትለው፣ ወንድሟ ግን አይደለም። ካሌብ ሁሉን ነገር ደርሶበታል። እሷ ግን ገና አላወቀችም እንደደረሰባት ማለት ነው። ሁሉንም ነገር ደግሞ አንድ ላይ አውቀዋለሁ እኔ ራሴ ሰለማቅ ነው እንደዚህ ያልኩሽ ብሎ ካሌብም ደግሞ ከእንትና ጋ ሆኗል ማለት ነው። ኤደን ጋር ኤደን የዳኒ ፍቅረኛ ነበረች፣ በጣም የማይደራደርባት ፍቅረኛው ስለነበረች እሱም ደግሞ በጤና መጥቶብኛል። እኔ ደግሞ ኤደንን አሳጠዋለሁ ብሎ ኤደንን የውሸት ጓደኛ አድርጓታል። ግን መጨረሻ ላይ ይጋባሉ ብዬ አስባለሁ፣ ከካሌብ ጋር ማለት ነው። ምክንያቱም ዲያኒ ሁሉን ነገር ስሰማ ተናዳበታል። ሰላም ጤና ይስጥልኝ። ወደ ቤተሰቦች ላይክ፣ ሾር፣ ሰብስክራይብ አድርገው ማለት ነው። ዘርጅላችን ጸወት ስተውትን ነው ማለት ነው እንግዲህ ጤና አባባን አሳግታቸዋለ አባባን ታግተው ደግሞ ያሉበት ቦታ የሆነ ግብዳ ልጅ አግቶቸዋል፣ ማለት ነው። እሱንም ደግሞ ለዳኒ ነግረዋል። ዳኒ ይህንን ጉዳይ የሚያቀው አይመስለኝም። ምንም የሚያውቀው ነገር ታሪክ የለም ማለት ነው። ይህ የታገተበት እንግዲህ አባባ ምክንያቱም ጤና ናት ማለት ነው። ጤና እንግዲህ ሂቺታንከሴስ እንደዚህ አድርጋለች ማለት ነው። እንደዚህ ያደረገችበት እንትን የተረገሜ ስለሆነች ነው ማለት ነው። እርግማና የእርግማንችች ባለባት ማለት ነው። ካሌብም ደግሞ አባቴ የትዶ ነው ትሁት እያለ ከትሁት ጋር ግራ ተጋብተው ይህን ስራ ምትሰራው ጤና ናት እያለ እንደዚሁም ደግሞ ዳኒንም እየተቆጣ ነበረ። አሁን ላይ ካሌብ ሁሉንም ነገር አውቋል ማለት ነው፣ ሚስቱ እንደምትማግጥበት ከዳኒ ጋር። ዳኒ እንግዲህ ጉሽማዋ ቢሆንም ለሱ ይዘው የመጣችሁ ግን ወንድሜ ነው ብላ ነው እዛ ቤት ውስጥ ስታስገባ ሁሉም ነገር አሁን ላይ ያበቃል ብሎ እያንዳንዱ ነገር እየነገራት ይገኛል ማለት ነው። ከዚህ በኋላ ዓይንሽ ማየት አልፈልግም ብሏት ነበረ። እሷም ደግሞ ይሄ ሽማግሌ አንድ ነገር ማድረግ አለቤ ብላ እሱ እንግዲህ ኩርትምትም ብሎ ብቻው እንግዲህ፣ የካሌብ አባት እስካሁን ድረስ ምንም የሰሙት የላቸው ነበር። ትሁት ደግሞ እኔ እንድነግርሽ እንድነግረኝ እንድነግርሽ ከፈለግሽ ከኤደን ጋ ማስታረቅ አለብሽ እኔም ብሏት። ዳኒ ማለት ነው ከዳኒ ጋር እሷም ስለተጣላች በጣም የሚወዳት ፍቅረኛው ስለነበረች፣ አሁን ላይ ግን ብዙ ነገሮች ስለሰማችበት ልትርቀው ሞክራለች ማለት ነው። እንደዛ ያደረገችው ደግሞ ወይዘሪት ኤደን እውነት አላት ማለት ነው። ቢማግጥባትም ከጤና ጋር ያለውን ነገር እንዳወቀችበት፣ በፍጹም አንተ ልክስክስ እያለች እየሰደበችው ነበር። ዳኒም ደግሞ ይህን ያህል እንደዚህ ልትርቂኝ የቻልሽው ለምንድን ነው? ምን ብበድልሽ ነው? እያለ ጠይቋታል ማለት ነው። ኤደንን ከዚህ በኋላ ከአጠገቤ መራቅ አለብህ። እዚህ ቤት ውስጥ ስመጣ ኮ አንተን ፈልጌ ሳይሆን አባባንና ካሌ ብን እያልኩ ትሁትን እያልኩ እንጂ አንተን ብዬ አይደለም ብለዋል። ካሌብና ኤደን እንግዲህ የውሸት ጓደኛ መሆን አለብን የውሸት ፍቅረኛ መሆን አለብን ተባብለው አንድ ላይ ሆነዋል። እሱም ደግሞ መበቀል አለብን ጢናንና ዲያኒን በ ምክንያቱም ጤና የካሌ ባለቤት ብትሆንም የማገጠችበት ነው። ወንድሜ ነው ያለችው ልጅ ዳኒን ዳኒ ፍቅረኛዋ እንደሆነ ነው የሚያውቀው ማለት ነው። ስለዚህ ምን ሲያደርጉ ከዚህም በፊት ሴት መስሎ ቀርቦ ሰላያቸው እያንዳንዱ ነገር አውቅያለው አንተ ልክስክስ፣ አንተም ደግሞ የምታደርገውን ነገር ስለማቅ ነው። ስለዚህ እንደዚህ ያደረግኩ አያ በሚስት ማንም ሰው ሲመጣበት በሚስቶቻቸው ሲመጡብን አንደራደርም። ስለዚህ ምን አንቀለቀለህ? ምን አንገበገበህ? እያለው ነበር ማለት ነው። እሱም ደግሞ እንደዚህ ያደረገው ነገር እንግዲህ በጣም ቢያሳዝንና እንትን ቢለውም ዳኒ እንግዲህ ከተጣላ በጣም ቀናቶች አለፉት ማለት ነው ከኤደን ጋር ኤደንም ዓይንህም ማየት አልፈልግም ስላለችው እርቋል። የአባባ መታገት እንግዲህ እጅ

እሱም ደግሞ በፍጹም እኔ የለበትም እጂ እንደዛ እሱን በፍጹም እኔ የምማቀው ታሪክ የለም እያለ ይለዋል። ካሌብም ደግሞ እውነቴን ነው አባቴ ታገተበት ላይ እጅግ ካለ እገልሃለሁ ይባባሉና ይጨቃጨቃሉ። ከትሁት ጋር ያወራል። ምክንያቱም ዳኔ ከዚህ በፊትም ለትሁት ሚላት እኔ በኤደን ለመጣብኝ አልደራደርም፣ ብር ብቻ ነው የምፈልገው፣ ብር ብቻ አግኝቼ ኤደንን ማግባት እፈልጋለሁ እያለ እና በሰው ብር ነው ማግባት የምትችለው እባክህን፣ ከይወቷ ብዙ ትወጣላት ይሻልሃል በጊዜ እናም ደግሞ እሱ እንደሚወድሽ የመሬን ነው እምልሽ ኤዱዬ ይወድሻል እያለ ስለዚህ አሁን ላይ ደግሞ እንትና ጤና እንዳገተችው ስለነገረችው አባባ እሷ ጋር እንዳለ ነግረዋለ ለዳኒ ማለት ነው። ለዳኒም ደግሞ ለትሁት ነግሯት ስለዚህ እኔ ማስመለስ የምችለው ሕይወቱን ማትረፍ የምችለው ኤደን ጋር ስታስተርቂ ብቻ ነው። እኔ ደግሞ ሁሉንም ነገር እዛ ቦታ ላይ እናወስድሃለሁ አለች፣ ወይ ትለዋለይ። አገተችው ቦታ ላይ ዲያኒንም አላማከረችም ማለት ነው፣ አባባን ስታሳግድ። አሁን ላይ ግን ኤደን እንግዲህ በጣም ሀርድ ሆናለች ማለት ነው። እሱንም ደግሞ ትሁት ወደ መጥበቅ ትጠራትና ኤደንን፣ ኤዱዬ አንቺ አሁን የአባባን ሕይወት ለማትረፍ ዲያኒን ምክንያቱም ለዳኒ እንትና ስለምንነግረው ጽዋን እሷ ከእሷ ከጤና ስለምንሰማ ጤና አለበለዚያ ለማንም ትንፍሽ አትልም። ከዳኒ ውንጭ ዳኒ እንድነግረን ከፈለግሽ እያንዳንዱ ነገር ከሱ መውሰድ አለብሽ ትላታለች። አለ እሱ ጋር ደህና መሆን አለብሽ ሰላም ፍጠሪ፣ ማስመሰልን ትላታለች ማለት ነው። እሷም ደግሞ እሞክራለሁ ትሄዳለች ልና ከዛም ስትወጣ በርጋ፣ ዳኒ እጇን ይዛታል ኤደንን። በዚህ በቆሻሻችህ አትያዘኝ፣ ምንፈልገህ ነው ከኔ ትለውና ተቆጥታው ትወጣለች። ከዛም እስኪ ቆይ፣ ምን በድየሽ ነው ይህን ያህል እንደዚህ የጠላሽኝ ይላታል። አይደለም፣ ትገርመኛለህ። እዚህ ቤት ራሱ አባባንና እነ ቲና እነንትናን ብዬ ነው እንጂ የምመጣው ትሁትን አንተን ባላይህ ደስ ይለኛል። በጣም ነው ያስጠላኸኝ። አንተን ማጋጣ በእጄ የማገጠ ክብ ብላ ትቆጣዋለች ማለት ነው። በዚህ ሰዓት ላይ እንግዲህ ትሁትም ግራ ገብቷታል። ካሌብም ደግሞ ሲነገር አባባ አባትህ ከጤና ጋ ነው ያሉት ብላት ስትነግረው፣ እሱም ደግሞ እንዴት እንደዚህ ታደርጋለኝ? እውነት አሁኑ እገላት አለውኝ አለቃትም ለፖሊስ አመለክታለሁ ሲል፣ እንደሱ ማድረግ አትችልም ትለዋለ ትሁት። ትሁት በነገራችን ላይ የቤት ሰራተኛም ብትሆንም በጣም አስተዋይ ልጅና ትሁት የሆነች ሴት ናት ማለት ነው። በጣም ለአባባ ያላት ከዚህም በፊት ውንቸር ላይ በተቀመጡ በሰዓት አስታማ ብዙ ያደረሰቻቸው እሷ እንደሆነች ካሌብም ከዚህ በፊት አያምንም ነበር። የሚስቱን ስህተት ጤና ምን እንደምታደርግ የሚያውቀው ታሪክ የለም ነበር አያምናቸውም ነበር። አሁን ላይ ግን አባባም ዲነው ቁመው ሲሄዱ ሁሉንም ነገር አውቃለች ማለት ነው። እሱን ነገር ስታውቅ ይሄ ሽማግሌማ እኔን ሊያሳጣኝ ነው። ልዩ በጣም ጥሩ ነው። ስለዚህ ካሌብን ምንድነው ማድረግ የምፈለገው? ከካሌብ ሁሉ ነገር አስፈርማ ብርም ሰጥቷታል። ከዚህ ቤት ሂጅልኝ፣ ውጭልኝ ብሏት ነበር። እሷ ግን ከዚህ ቤት አንድ ነገር እንኳ፣ ፍርካሽ ነገር ጊጀ ሳልሄድ ከዚህ ንቃል የለም ብላ ጢና እዛ ቤት ውስጥ ነው የምንኖረው። እንግዲህ ከውሽማዋንም እቤት ብታመጣውም ዳኒ ደግሞ እሷን አይፈልጋትም። በነገራችን ላይ ዳኒ ፍቅረኛ እንዳለችው ኤደን የእሱ ፍቅረኛ እንደሆነ በጭራሽ አታውቅም። ጤና ማለት ነው የምታውቀው ታሪክ የለም ማለት ነው እያወቀ እሱም ደግሞ ጤና ጤናን የተጠጋት ምክንያቱም ከካሌፍ ተፋተሽ እኔ አገባሻለሁ ብሏት ነበረ። እሱ ግን እንደማያገባት መቶ ፐርሰንት እናቃል ያለን ምክንያቱም የሚወዳትና የሚያፈቅራት ኤደንን ነው ማለት ነው። ለኤደን ሲል እንግዲህ ብዙ መስዋዕትነት እየከፈለ ነው። አሁንም ቢሆንም ግን ካሌብ ጋር እጅ ለእጅ ተያይዘው፣ ቃሚ ሆኖ እጅ ለእጅ ተያይዘው ድርስ ይላል ማለት ነው እንትና ማለት ነው ካሌብ ይሄ ዳኒ ማለት ነው ከካሌብ ጋር ሲያያቸው በጣም ተናዶና ና ተበሳይቶ እንዴት እንደዚህ ታደርጊያለሽ? ቆይማ ምን እየሆንሽ ነው ይልና ካሌብን እማታለሁ ብሎ ከዛም ዱላ ያነሳና ይደባደባሉ። እንዴ ምን መሆናቸው ነው እያለች ኤደንም ግልመገላገልን መገላገልን እንትን ትላለች። ከዛ ትውትም ትመጣና ምን እያደረጋችሁ ነው ትላለች። ኤደንም ብር ብላ ወደ ውጭ ትወጣለች ዳኒን ተከትላ። ከዛም በኋላ ዳኒን ምን እየወንክ ነው? ምንድን ነው አላማ አንተ? ስትል ከሰከስብኝ አንተ ስትማግጥብኝ እኔ ይህን ያህል ተሰምቶኛል ወይ ትለውና ትታው ትሄዳለች። እንደዚሁም ደግሞ ካሌብን ምን ውነህ ነው ከኔ ሚስት ጋር በኤደን ከመጣህብኝ፣ አልደራደርም። ኤደን ማለት ስኮለኔ በጣም ብዙ ነገር ናት፣ በጣም አስፈላጊ ናት። አንተ ቆይ አላማና ኢላማ ምንድን ነው ከኔ ሚስት እራቅ ይለዋል ማለት ነው አረባክህ የአንተ ሚስት ስትነካ አንጨረጨረህ አንተ ያን ሁሉ ነገር ስታደርግብኝ አይሃ እንዴት ምን ያህል እንደሚያንጨረጭር የኔ ሚስት እንደዛ ስታደርጋት አንድ ቃል እንኳ አልተናገርኩም አንተ ግን ዛሬ ኤደን ተነካይ ብለህ እንደዚህ ያደርግሃል ስለዚህ በቀሌን እያሳየሁ ነው ይለዋል። ዳኒም ደግሞ ግራ ይገባውና አንገቱን ይደፋና፣ ምክንያቱም ኤደንን እንዳያጣት በጣም ይፈራል ማለት ነው። ይሄ ሁሉ ስራ፣ ይሄ ሁሉ ስህተት እየሰራ ያለው ለኤደን ብሎ ነው። ኤደንንም አሁን ላይ እንድትታረቀው፣ እሷም ደግሞ ለማስመሰል፣ ምክንያቱም የካሌብ አባት ስለታገተ ታገተ፣ እሱን ለማስፈታት ሲል ያለው አማራጭ እንግዲህ እንደዚህ ብሎ ከኤደን ጋር ለመታረቅ ይፈልጋል። ጤናም ደግሞ ለዳኒ ምንም እንዳላማከረችው እየተናገረ ነበር። ሲሰማ ግን አሁን ተናዶ ምን እዛ ቦታው ላይ እንህድሽ ሲላትም፣ አይ አንተ ሌላ ጊዜ ነው የምትሄደው፣ አሁን ስራዬን አልጨረስኩም እያለች ያገተውም ልጅ ደግሞ ብሩን ስጠኝ እባክህን፣ እባክሽ እያለ ሲያስጨንቃት፣ እሷም ደግሞ በነገራችን ላይ ለምግብ የማወጣው እኮ ብዙ ብር ነው፣ ከየት አመጣለው። ቆይ ምን እያልከኝ ነው? አይ በቃም እንዲህ ይህ ያደረግኩት ብር እኮ በጣም ብዙ ነው እያለች ትነግረዋለች ማለት ነው። ልጁም ደግሞ አረ የአሁኑ አለቃዬ እኮ በጣም ትንሽ ከፋ ያለች ናት እያለ ለአባባይ ይነግረዋል። እባክህን ከዚህ ቤት አስወጣኝ፣ ሶስት ቀን ሞላኝ፣ እጄንም ፍታኝ እባክህን፣ በወልድ አላደርስህም ወይ እያለ ልመና ይገባል። አጋቹም ደግሞ በፍጹም ላደርገው አልችልም ይላል። ላይክ ሻር ሰብስክራይብ አድርጉኝ። ባይ ባይ ወደ